ሰብል ብዙ ሂደቶችን አልፎ ለመሰብሰብ ሲደርስ በማሽነሪም ይሁን በሰው ጉልበት ተሰብስቦ ጎተራ እስኪደርስ ድረስ ከፍተኛ የሚሆን ዝቅተኛ የድህረ ምርት ብክነት ያጋጥመዋል። እንደ ዓለም አቀፉ የምግብና እርሻ ድርጅት መረጃ ዓለም ከግብርና ምርት ብክነት ጋር በተያያዘ ከ800 ሚሊዮን በላይ ዜጎችን መመገብ የሚያስችል ከ1.4 ቢሊዮን ቶን በላይ ምግብ በየዓመቱ ታጣለች። በገንዘብ ደረጃ ሚክስ ሲታይ ከ882 ቢሊዮን ዶላር በላይ በየዓመቱ ዓለም ታጣለች። የምርት ብክነት ማለት ምን ማለት ነው? በምርት ዘመኑ ሊገኝ ከሚገባው ምርት ውስጥ በአያያዝ እና በአሰባሰብ ሂደት በሚፈጠር ችግር ምክንያት መጠኑ ሲቀንስ የምርት ብክነት ተብሎ ይጠራል። የድህረ ምርት ኪሳራ መንስኤዎች፣ ምርቶች ተገቢ ባልሆነ አያያዝ ምክንያት የሚከሰት ጉዳት ነው። ስነ ህይወታዊ ሁኔታዎች የሚባሉት ደግሞ ተባዮች ሻጋታና በማከማቻ ወቅት ሰብሎችን ሊጎዱ በሚችሉ በሽታዎች ምክንያት ምርቱ ላይ የሚከሰት ጉዳት ነው ሰብሉ ከተሰበሰበ በኋላ ለዝናብ ለፀሐይና ለእርጥበት መጋለጥም የምርት መበላሸትንና ብክነትን ያስከትላል በማጓጓዝ ወቅት ምርቱ ከተሰበሰበ ወደ ተጠቃሚ እስከሚደርስበት ሂደት በሚኖር ደካማ የአጓጓዝ ስርዓትም ከፍተኛ የምርት ብክነት ይከሰታል ብክነቱ የሚያስከትላቸው ጉዳቶችን ስንመለከት የምግብ አቅርቦት መቀነስ አንዱ ነው ለምግብ ፍጆታ የሚውል አነስተኛ መጠን ያለው ምግብ እንዲኖር ያደርጋል። ዝቅተኛ ገቢ እንዲሁ ሌላኛው ችግር ነው። ይህም በዋናነት አምራቹን በእጅጉ ይጎዳል። አርሶአደሮች ሊያገኙት የሚችሉት ሰብል ይበላሻል ወይም ለገበያ በማቅረብ የሚያገኙትን ገቢ ያጣሉ። የምግብ ዋስትና ለማረጋገጥ መቸገርም ሌላኛው የዚህ ዘርፍ ችግር ነው። ከፍተኛ ኪሳራ ወይም ብክነት የምግብ ዋስትና እጦትና የአመጋገብ ችግሮችን ያባብሳል። በዚህ ሳቢያ በዓለም አቀፍ ደረጃ ቀደም ብለን እንደገለጽ ነው 800 ሚሊዮን ዜጎችን መመገብ የሚያስችል ምርት እንደሚባክን መረጃዎች ያሳያሉ። በአፍሪካ ከሚመረተው ሰብል ውስጥም 30 ከመቶ በላይ ምርት ለብክነት ይጋለጣል። በዚህም ለአፍሪካ 278 ሚሊዮን ሰዎች ለራብ የመጋለጥ ምክንያት ሆኖ ይወሰዳል። ድህረ ምርት ብክነትን መቀነስ የሚያስችሉ ስልቶችስ ምንድን ናቸው? በተገቢ ሁኔታ ምርቱን ማድረቅ እርጥበትን ለመቀነስና የሻጋታ ጉዳትን ለመከላከል ትክክለኛውን ማድረቂያ መንገድ ወይም ዘመናዊ መሳሪያዎችን መጠቀም ይገባል። የተሻሻሉ መጓጓዣዎችን መጠቀም ዘመናዊ ንጽህናቸው የተረጋገጡና በግብርና ባለሙያዎችም የሚመከሩ ከረጢቶችን መጠቀም እንዲሁ፣ ማቀነባበር እና እሴት መጨመር የምርቱን የቆይታ ጊዜ በማራዘም እሴት የሚጨምሩ ምርቶችን ለመፍጠር እንደማድረቅ እና ማቀዝቀዝ ያሉ የአግሮ ፕሮሰሲንግ ቴክኖሎጂዎችን በየአካባቢው መፍጠርም ይገባል። የድህረ ምርት ቴክኖሎጂ አጠቃቀም ማጎልበትም ሌላኛው የጊዜ መፍትሄ አካል ነው። የእርሻ መሰረተ ልማትን በማጠናከርና የማጨጃና መውቂያ ማሽኖችን ጥቅም ላይ በመዋል የምርት ብክነትን መቀነስ ከሚቻልባቸው መካከል የሚጠቀሱት ናቸው። የምግብና እርሻ ድርጅት እንዲሁም በዓለም አቀፉ የግብርና ልማት ፈንድ ድጋፍ የተለያዩ አዳጊ ሀገራት የድህረ ምርት ብክነት ቅነሳን ኢላማ ያደረጉ ልዩ ልዩ ስትራቴጂዎችን ነድፈው ተግባራዊ ማድረግ ይዘዋል። የድህረ ምርት ብክነትን ለመከላከል ቁርጠኝነት ከወሰዱ አዳጊ ሀገራት መካከል አንደኛዋ ናይጄሪያ ስትሆን፣ ሁለተኛዋ አፍጋኒስታን፣ ሶስተኛዋ ደግሞ ስሪላንካ ናቸው። ሩዋንዳ አርሶ አደሮችን በተሻለ የሀብት አስተዳደር በማሰልጠንና ብዙ ውድ ያልሆኑ መፍትሄዎችን በማቅረብ የበቆሎ ድህረ ምርት ብክነቷን ከ18 በመቶ ወደ አራት በመቶ መቀነስ ይችላለች። ሌላኛው ሀገር አፍጋኒስታን ስትሆን የፋኦ ፕሮጀክትን ተጠቅማ ለገጠር ቤተሰቦች የብረታ ብረት የእህል ጎተራዎችን በማቅረብ ብክነትን ከ20 በመቶ ወደ ሁለት በመቶ ማውረድ ችላለች። ሌላኛው አዳጊ ሀገር ደግሞ ስንመለከት የድህረ ምርት ብክነትን በመቀነስ ምሳሌ የሆነች ሀገር ስሪላንካ ነች። ባህላዊ የእህል ማጓጓዣ ከረጢቶችን በጠንካራ የፕላስቲክ ሳጥኖች በመተካት የአትክልትን ኪሳራ ከ30 በመቶ ወደ አምስት በመቶ ማውረድ ችላለች። የድህረ ምርት ብክነትን ከመከላከል አንጻር ኢትዮጵያ ባለፉት ዓመታት የከወነቻቸውን ተሞክሮች ስንመለከት የድህረ ምርት ብክነትን በከፍተኛ ደረጃ ሊቀንሱ የሚችሉ አሰራሮችን ዘርግታለች። ከ2012 ዓ ም ወደዚህ የተገበረቻቸው ተግባራት በተለይም ደግሞ የግብርና ቴክኖሎጂዎችን ከቀረጥ ነጻ በማስገባት ረገድ 68 የቴክኖሎጂ አይነቶች ከቀረጥ ነጻ ወደ ኢትዮጵያ እንዲገቡ አድርጋለች። በዚህም ከ2200 በላይ የማጨጃ ማሽነሪዎች በኢትዮጵያ የግብርና መስክ ላይ እንዲሰማሩ ማድረግ ተችሏል። በሌላ በኩል ስንመለከት ደግሞ እንደነዚህ አይነት ማሽነሪዎችን በኢትዮጵያ ውስጥ ማምረት የሚችሉ 25 አምራቾች እንዲፈጠሩ ማስችሏል። ከረጢትን ለአርሶ አደሩ ከማሰራጨት አንጻር ስንመለከትም ከ6 ሚሊዮን በላይ በሀገር ውስጥ የተመረቱና ከውጭ የገቡ የምርት ከረጢቶችንም ለተጠቃሚዎች ማድረስ ተችሏል። በሀገር ውስጥ የተሰሩ አነስተኛ የምርት መሰብሰቢያ ማሽነሪዎችም እየተለመዱ እንዲሁ እየሰፉ መጥተዋል። ኢትዮጵያ ባለፉት አመታት በድህረ ምርት ብክነት ላይ የሚያጋጥሙ ችግሮችን ለመፍታት ትልቅ ትኩረት ሰጥታ የሰራቻቸው ተግባራት የሚያስመሰግኑ ቢሆንም ችግሩ ግዙፍ ከመሆኑ ጋር ተያይዞ ከዚህ በላይ መስራት ይጠበቅባታል።